ፈተነዋል። እዚህ ጎረቤት ምናምን የነበረው ነገር ሚስ አንደርስታንዲንግ ስለነበረ እነሱም አወራን። ከዛ በኋላ ተገናኘንና ምን ነበረ ፓርኪንግ ላይ የነበረው ነገር ምናምን ፐርፐዝሊ አይደለም፣ እሷን ለመጉዳት ሆን ብለው አይደለም ግን የተደረገው ነገር ኢንዳይሬክት ጎዳት እንጂ ዳይሬክት እሷን ለማሳደድ እንዳልሆነ ተነጋገርን። በዛም በቃ ሚስ አንደርስታንዲንግ ነው በሚለው አወራን። እንደውም አሁን እነሱ እንዲተባበሯት ቤት እንዲፈልጉላት ምናምን ነው ቃል የገቡት። ጭራሽ የምትሰራበትን ቤት ሊፈልጉላት ሌላ ቦታ ያንን እንደሚተባበሯት አወራን። ከነሱ ጋር ስቲል ዜን ጎፈንድሚ ተሳትፏችሁ ሁላችሁም እያገዛችኋት ነው። አግዟትም። ያው ምናልባት ለመቋቋም አራት ወር አምስት ወር ሊፈጅባት ይችላል። እህታችን ወይም እናታችን አራት አምስት ወር የቤት ኪራይና ገና ቦታው አዲስ ይሆናል። ምትይዘው ቦታ ገባችሁ ኖ ፓርኪንጉ አልተስተካከለም ሁ ፓርኪንጉ ተስተካክሎ ሳይሆን ፓርኪንጉ ሶሉሽን የለውም። በቃ ቤቱ እራሱ ይን አሮን ነው። ሌላ ስራ ቢሰራበት አሮ ነው። አላቅና ስራ ምንም ፓርኪንግ ከሌለው አንድ ቦታ መስራት አትችሉ። አሁን የሚገዛውም ሰው አሮ ነው፣ ምን ሊያደረግት። ስለዚህ ፓርኪንግ ከሌለው ምንም እዚህ ብትቆይም ስራ መስራት አትችሉ። እንደምታውቁት ነው አሁን ሲልቨር ስፕሪንግ እራሱ መታችሁ የሆነ ሬስቶራንት ፓርኪንግ ከሌለው ፓርኪንግ ወዳለው ነው የምት ሁልጊዜ ገባችሁ። እና እንትኑም ሬንቱም ጨምረውባታል። ከተወሰነ ጊዜ በኋላ ጨመሩ እና ከፍ አረጉት። ፓርኪንግም ሳይኖር ያን ጠይቃለች። ፓርኪንግ ምንድነው የሚሉ ሆነሮች ምክንያቱ ሌላ ይሄ ሲጀስ ሲገዛ ድሮ ሲያደረጉትም የለውም ነው ፓርክ የለውም። ከጎረቤት ከጋዝ ስቴሽኑ ከነሱ በፊት የነበረች ኮሪያዊ ለእሷ እየከፈልኳት ነበረ፣ ከስተመሮች ፓርክ የሚያረጉት እዛ። በኋላም ሰፈሩም እየተበላሸ መጣ። እዚህ ጋር በጣም ድራግ ትራፊኪንግ በዛ፣ ሰዎች መገዳደል ጀመሩ። እነሱም እንደነገሩን ዛሬ ለእኔና ለታሜ ዋናው ዓላማው ያፈረሱት በነ ድራግ ስለሚጨስበት ድራግ ስለሚሸጥበት ፓርቲ ስለሚያረጉበት ስለ ባርቢኪው አድርገው ከጓሮ ስለሚያስቸግሩ ጋስ ቴሽኑ እና እሳት ስለማይስማሙ በዚህ ምክንያት ነበር ያፈረስነው ነው ያለ። እና ለምን መጠሽ አልነገርሽንም? መፍትሄ ኖረው ነበር አለኝ። ወስቱ ሌት ለእኔ ለሱ ልነግረው ሲያፈርሰውም ስነግረው እስቲል ከስተመሮች ያቆማሉ፣ ግን መውጫ መሰላሉን ነው የፈረሰው። ይወድቃሉ፣ ይነሳሉ። እንደነገረንም የትኑ ባለቤት ምክንያቱ እነሱን ፓርኪሎቱን በሙሉ የሸፈኑት ና የያዙት ብዙ ነገር ይሰሩበት ነበር፣ ና እሱን ለመከላከል ነበር፣ እኔን ለመጉዳት አይደለም። በእርግጥም ረድተውኛል። በእርግጥም አለውሽ ብለውኛል። ትላንት ያላነሳውትም እሱ ነው፣ ግን መንስኤው ቤቱ ፓርኪንግ ያለው። ስለዚህ አሁን ምንድነው የሆነው መሰላችሁ? ቤተሰብ ፓርኪንጉ አሁን አንድ ያሳያችኋለሁ። ፓርኪንጉ ጋር ብዙ ሆምለሶች አሉ። እዚህ ጋር ቦታው የምታውቁት ከሆነ በጣም ብዙ ሆምለስ አለ። ጠጥተው እዚህ የሚተኙዋሉ። እዚሁ ያድሯሉ፣ እዚሁ ይጠጣሉ፣ እዚሁ ያጨሳሉ እና በጣም አደገኛ ቦታ ስፓኒሾችም ጥቁሮችም አሉ። ይሄ ቦታ ላይ ብዙ ጊዜ ፖሊስ አለ ወደታን ፖሊስ ሆነ ይጠራል ይጣራል ወይ ይሆን ይወድቃል ወይ ምናምን ነውና አሁን የእነሱ የሚሉትን ምክንያት፣ በእና በአንድ በኩል ትክክል። ምንድነው የሚሉት ሰው እዚህ ቦታ ላይ የተለያየ ሰውኛ ተጠያቂ እንዳንሆን ያንን ቦታ መዝጋት እንዳለባቸው ማፍረስ እንዳለባቸው እና ብዙ ጊዜ እነዚህ ሆምለስ የሆኑ ሰዎች እዛ አካባቢ ላይ እንዳይሆኑ በሚል ያንን ያፈረሱት። ሲያፈርሱት ግን ኢንዳይሬክት እሷ ተጎዳች ማለት ነው። እንዲህ ፐርፐዝሊ ለብርሃን አይደለም አሁን ስናወራ ከባለቤቶቹ ጋር ማለት ነው። ሁለተኛ ነገር ደግሞ ብትጠይቂን ደግሞ የሆነ ግን እናወራ እሷ ደግሞ አንደኛ እንደዚህ ወደ ሶሻል ሚዲያ ውስጥ የመጨረሻው አማራጭ ሲሆን የወጣችሁ በቃ የመጨረሻው አማራጭ ሲሆን የወጣችሁ እና ዞሮ ዞሮ እነሱን ጋር ያለውን አስተካክለ ከመገፋፋት እና ሌላ አይነት ነገር ውስጥ ከመሆን ምንድነ የተደረገው ያደረግ ነው። አብረን አውርተን እኔም ወደዛ እንድንስማማ ያረኳቸው እሷንም ሊረዷት አቅም ያላቸው ጎበዝ ናቸው። እነሱም ቤቱላ ሊፈልጉላት አብረዋት ሊሆኑ ሊያግዟት አይዞሽ ሊሏት። ምክንያቱም ይሄ ቤት ካሁን በኋላ መቀጠል ስለማች ይህ አሁን ፍርድ ቤቱ ቀን ሰጥቷታል። በዛ ቀን ገደብ ውስጥ መውጣት አለባት። ከዚህ የግድ መውጣት ስላለባት ስለዚህ አሁን ቤት እየፈለገች ነው። እዚህ ላንግሊ ፓርክ አካባቢ ምናምን እየፈለገች ነው። ሰው እንዳገኘች ወዲያው ተውጣና ትወስዳለች። ከዛ በኋላ እኛ የምትል ቪዲዮ እየሰራን ሁሉም ሰው እንደውም ቻሌንጅ ነው የምናደርገው። እዛ ስትገቢ በአንድ ቀን የሆነ ልክ እንደ ግራንድ ኦፕኒን ቤቱ የሚከፈት ቀን ሙሉ እዚህ ደም ያለ ሰው ሄዶ እዛን ቀን መቶ እንዲመርቅልሽ እንዲገዛሽ እናደርጋለን። ከዛ ፏፏ ብለሽ እንትን የምትይበትን ነገር ነው የምንፈጥረው። እና የምታመሰግኝ ነገር ካለ በቪዲዮ ሰርተናል፣ ግን እዚህም ላይ የምታመሰግኛቸው ካለ ለማመስገኛቸው ዛሬ አላለቅስም። ደስ ብሎኛል። እኔ ደስ እንዳለኝ መልካም እንቅልፍ እንደተኛው እናንተም ደስ ይበላችሁ። በእውነት ልጆቼ፣ ወንድሞቼ፣ እህቶቼ ሁላችሁም የኢትዮጵያ ሕዝብ ኤርትራውያኖችን ጭምር በዜል በጎፈንሚ በካሻብ ገንዘብ እየላካችሁ ሊለሊቱም ሙሉ ላለማቋረጥ እየደወላችሁ አይዞሽ፣ የጸለይንልሽ፣ አይዞሽ ፈተና ነው፣ አይዞሽ፣ አይዞሽ ፈተና ነው፣ ቀና ብለሽ እንጂ ሰይጣን ይሰበር ያላችሁኝ፣ ወንድምናቶች፣ ልጆቼ ከልቤ አመሰግናለሁ። ሁለት አቀባይ አድርገኝ ተሜንም እድሜት ጠው ተሜንም ልጆቹን ቤተሰቦችን በሙሉ ይባርክ። የቻላችሁ በሙሉ እርዱኝ፣ የማትችሉ ደግሞ ጸልዩልኝ። ዋናው እሱ ነው። አሚን አሚን። ብሩ እንግዲህ ሁላችሁም ተመስገናችኋል፣ እግዚአብሔር ይስጥልኝ እያለች ነው። ድጋሚ ለማስታወስ ያው ገንዘብ ሰው ጀምሯል፣ ግን ያው ገና ነው። ምንም እሷ የምትፈልገዋል ቢያንስ የአራት ወር አምስት ወር የቤት ኪራይ ማግኘት ያለባት እንዳንዶጫዎች ወደዛ ዞራ ራሷን ስቴብል እስክታደረግ ገንዘብ ያስፈልጋታል። እና ግን ሁሉም ለአቅሙ ለረዳው አመስግናለች። አሁንም ዜል ቁጥር እነግራችኋለሁ፣ በዛ እየደወላችሁ 3018 ደቂቃ ቆይቼ ቻሌንጅ ነገር ላደርጋችሁና በዜል በካሻ ብርዷት ሰማንያ አንድ አንድ ሶስት የምን ነበር የሚለው? ዲኤንቢ የኮርፖሬሽኑ ነው። በስሙ አይደለም የሚመጣው። ካሻፕ የምትፈልጉ ደግሞ ላይ ከዛ ዜሉም ሊንኩን እዚህም ላይ ያደርግላችኋለሁ። ፌስቡክም ላይ እዚህ ፕሮፋይል ላይ ያደርጋለሁ። እሷም ስትደውሉላት ዜል ምን አሚን እንትን ጎፈንድሚ ቀጥታ ታወራችኋለች ማለት ነው። ይዊሻ እሺ፣ ላስገባሽ ይዊ። እዚህ ኮሚኒቲ ላይ የምትሰራ አንድ ጓደኛችን፣ ሰላም ነ እንዴት ነሽ? እንዴት ነህ? ሰላም ነው ወይ? አማኑ? አሎ አሎ። አይ ለነገሩ እኔም ብዙ አልቆይም፣ ግን የገባሁት ቅድምም ቪዲዮ ምንድን ነው ቪዲዮ የሰራውን ፌስቡክ ላይ ያየሁት ነበርና እንደዚህ በአሜሪካ የሚገኙ የሱቅ ባለ ንብረቶች ኢትዮጵያውያን የሆነ ኢቨንት አዘጋጁ ሲባል፣ ኢትዮጵያ እርዳታ አለ ሲባል የትኛውም ለተቸገረ ሰው ይሆን? ኢቨንት ሲዘጋጅ ብር ስጡ ሲባሉ ለማንም ፊታቸውን ሳያጠቁሩ የሚደርሱ እነሱ ናቸው። ለዛ እኔ ምስክር ነኝ። እነሱ ደግሞ በሚፈልጉን ጊዜ ከጎናቸው መሆን አለብን። ይሰማል? አሁን አውሪ እና በምንፈልጋቸው ጊዜ ሁሉ የሚደርሱት አርቲስት መጣ ቢባል ኤቨንት ተዘጋጀ ቢባል ኢትዮጵያ የኩላሊት ሕመምተኞች አሉ ለእነሱ እርዱ ቢባል ሮጠን የምንሄደው እኔ እርዳታ ላይ እንደ መስራቴ የመጀመሪያ የመጀመሪያ የሚሄደው የኢትዮጵያውያን ሬስቶራንት፣ የኢትዮጵያውያን ሱቅ፣ የኢትዮጵያውያን ነጋዴዎች ጋር ነው። መቶ ፐርሰንት በራቸውን ዘግተውብን የማያውቁት ደግሞ እነሱ ናቸው። ሶ እኛ ሲፈልጉን ደግሞ አብረናቸው መቆም አለብን። የሚቸግራቸው አይመስለንም። እንዲህ ቤት ሙሉ ዕቃ ይዘው የሚከፍሉት ካጡ በሳምንት ውስጥ ሆምለስ ሊሆኑ ይችላሉ። ስራ አጥ ሊሆኑ ይችላሉ። ለብዙ ከኢትዮጵያ ለሚመጡ ወጣቶች ስራ የሚፈጥሩት እንደመጡ ገና አለንላችሁ የሚሉት ኢትዮጵያውያን ነጋዴዎች ናቸውና እናታችንን እናግዝ፣ እንርዳ። እኔ በጣም ተሙ አመሰግናሃለሁ ይህንን ስላደረግ። አሁን ተሙ ባለበት ሰላሳ ደቂቃ ነው የሚቆየው። እኔም ሰላሳ ደቂቃ ነው ያለኝ አንድ አስራ አምስት ደቂቃ ልግባ፣ ይህንን ሀሳብ ልደግፍ ብዬ ነው። እስኪ አብረን እንቁም። ተሙ ያመጣው ሀሳብ ትክክል ነው። እኔ ደግሞ እግዚአብሔር ምስክሬ ነው፣ ሁሌ ለልብ ህሙማን ህፃናት ገንዘብ ስሰበስብ አንደኛ የሚሄደው ኢትዮጵያውያን ነጋዴዎች ጋር ነው። አንዳቸውም ኖ ብለውኛ ያውቁ፣ አንዳቸውም ኢትዮጵያ ያሉትን በሙሉ የሚያሳክሙት እነሱ ናቸው። እችናታችን ደግሞ ብትቋቋም ነገ ሮጠን የምንሄደው እሷ ጋር ነው። አዲስ ሰው ቢመጣ የምንደውለው እነሱ ጋር ነው። ስለዚህ አብረናችሁ ነን እንበላቸው። አንድ ቻሌንጅን ጀምርና አሁን ሀምሳ ሀምሳ ዶላር እሰጣለሁ የምትሉ ሰዎች በቃ እኔ ቻሌንጅ ላደርግ ነው የገባሁት ለአስራ አምስት ደቂቃ ሀምሳ ሀምሳ ዶላር እሰጣለሁ የምትሉ ሰዎች አንድ ቁጥር እየጻፋችሁልን አሁን ዜሉን እየተናገርን እንደገባ እየነገሩን አንቀሳቅሰ ነው እንውጣ። በቃ በምትወዱት ሁሉ ነው የምጠይቃችሁ። እነዚህ ሰዎች ለሰው ሁሉ የሚደርሱ ናቸው። አንዴ ተሙ የሚነግራችሁን ቁጥር ያዙ። ይኸው ኢዲ ሀምሳ ዶላር እልካለሁ ብላለች። ከስር አንድ ሰው ቁጥር ይጻፍልን። እና አብረናቸው ለማንም ሰው ሮጠን የምንጠይቀው እነሱን ነው። በነገራችን ላይ ይሄው ኤል ዩ ኤፍ አንዴ እያስገባናችሁ እየላካችሁ ትወጣላችሁ። ለአስራ አምስት ደቂቃ እስከ ሀያ ደቂቃ አንዴ ይሰማል። ተሞ ይሰማሻል? አሁን ይሰማል። አሁን የምናስገባ የምናስወጣ ከሆነ እሺ። ስለዚህ እየላኩ ደኒ ይበሉን። እዚሁ ቁጥር ይናገር እሷ እዚሁ ታን ስለምትነገር ወዲያው ስትገባ እዚሁ ስልኳ ላይ ስለሆነ እከሌ ደርሶኛል ትላለች እሺ ቁጥር ልጻፍ አንዴ ቁጥር ልጻፍላችሁ ከስር ከስር አንድ ቁጥር እየጻፋችሁ ያላችሁት ከልብ ከልብ ነው የማመሰግናችሁ የሀምሳ ብር ቻሌንጅ ነው አንድ ቀን ማኪያቶ የምንጠጣበትን ነው ለእናታችን የምናግዘው አንዴ እኔ ቁጥር ብቻ ተሙ ሲነግረኝ ቁጥር እጽፋለሁ ንገረኝ ተሙ በመቶ እናድርገው እሺ በሀምሳ እንጀምርና፣ ያው ሰው እንዳያንስ ብዬ ነው። በመቶ ቻሌንጅ ለሰላሳ ደቂቃ ነው የምናደርገው። በመቶ ብር እናድርግ፣ ትስማማላችሁ? ሀምሳ ይሻላል? አንድ ቁጥር እጻፉልን። በመቶ የምትሉ ሰዎች በጣም ጥሩ። በመቶ የሚል ከበለጠ፣ በመቶ እናደርገዋለን። አንድ የጻፉልን፣ በሀምሳ በመቶ ከስር እኔ ቁጥር እጽፋለሁ። በመቶ ስለዚህ በመቶ በዝቷል፣ በመቶ በቃ አንድ የተሙ ቁጥር ይነግረኛል፣ እኔ ጽፋለሁ። ማን ነው የሚለው? ዲኤንቪ ዲኤንቪ በኮርፖሬሽኑ በስቶሩ እንደዚያ አድርገን በመቶ ብር ጀምረው ቶሎ ቶሎ የደረሰውን ስም እየጠራ እናመሰግናለን። እና ምናልባት ካሻፕ የሚፈልጉ ካሉ በካሻፕ ወዲያው እዚሁ ይነግርሻል። አዎ ኦኬ። ሶ ካሻፕም የምትፈልጉ ካላችሁ ሶ 01 9 ሶ እዛው እየላካችሁ በመሀል እኔ እስከዛ ያ እየላካችሁ አንዴ ደን ደን ደን እያላችሁ ጻፉልን። እሷ እዚሁ ትነግረናለች። እዚሁ ቶሎ ቶሎ እስኪ በመቶ ብር በጣም ፈጣን የሆናችሁ ሰዎች ጀምሩልን። ገስት ካለ እንትን ማለት አይች ፔን ማድረግ አልችልም። ሳል ጽፋር የሆነ ዶክተርም እየጻፉ ነው፣ ሁሉም እየጻፉ ነው። ሌላ አንዴ ቶሎ በሉ። ጎፈንድ ሚ ሊንኩ አክቲቭ ነው፣ ናያቸዋሉ ኤንዌይስ፣ በመሀል አንዴ ሀሳቡን ለመግለጽ አህል ምንድነው አዲስ ለገባች ሰዎች ብርሃን ትባላለች። ለ21 ዓመት እዚህ 9 ስ ሃይዌይ ታኮማ ፓርክ ሜሪላንድ ላይ ነው የምሰራው። 21 ዓመት እዚህ ቤት ሲንስ 2004 ጀምሮ እየሰራች ነበረ። አጋጣሚ ከዛሬ አመት ጀምሮ እዚህ አካባቢ ፓርኪንግ የስቶሩ ስለሌለው ከጀርባ የነበረው የፓርኪንግ ደግሞ በአንዳንድ እዚህ በነበሩት ሆምለሶች ምናምን አካባቢ ምክንያት ተዘጋ። ያው አቢዝ እያደረጉ ስለነበረ አካባቢው በዛ ተዘጋ። አትደውሉ ፍሬንዶች እና ተዘጋ። ከዛ በኋላ ቢዝነሷ በጣም ቻሌንጅ ነበረው፣ ከባድ ሆነ። ለአንድ ዓመት እየከፈለች ሁ እንደምታዩት አሁን ሰው አይገባም። አሁን እኔ ከመጣሁ አንድ ሰዓት ሆኛል። አንድ ሰው አለ እዚሁ፣ ማየት ትችላለን። ክፍት ነው። ስለዚህ የቢዝነሷ ቻሌንጅ መጨረሻ ላይ እንትን ሆነ ማለት ነው። አስቸጋሪ ነው። ለአንድ ዓመት ከበ ከዛ በኋላ መክፈል ስላልቻለች ፍርድ ቤት አሁን ከዚህ ቤት እንድትወጭ ብሏታል። አሁን እሷ መውጣት ያለባት ጊዜ አጭር ጊዜ ነው እንድትለቅ ብሏታል። ስለዚህ ይህንን እቃ ቤቱን አይታችኋል። በጣም ትልቅ ስቶር ነው። ይህን እቃ ይዛ ሌላ ስቶር ፈልጋ ልትገባ ነው። ይህን እቃ መበተናት ሲሉ ሌላ ስራ አታውቅም። እንደምታዩት እድሜዋም ሄድ ብሏ ሌላ ነገር ምናምን ተፋልጣ አንድ እንደኛ በጉልበት የምሰራው ነገር የለም። የምታውቀው ቢዝነስ ነው። ስለዚህ እያለች ያለች ባጭራ ማለት ይህን እቃ የናለኝ አንድ ብር የለኝ

ካሚል ሀምሳ እንሻው ሀምሳ እንሻው አደም ሌላ ሰው ነው። እንሻው ገባኝ። እሺ ሦስት ሰው ልኳል። ለሰው የንሻል እየላካችሁ በቃ ቅድም አንድ ቁጥር ስትጽፉ የነበሩ ሰዎች ቶሎ ቶሎ መቶ ብር ሀምሳ ብር የሁለት ቻሌንጅ ነው ያለው። እየላካችሁ አንዴ። ኦኬ አሁን ከስር ባለው ቁጥር ከስር ባለው እነ ዶክተር በሚጽፉት አንዴ ቶሎ ቶሎ እየላካችሁ። ለማንኛውም ስቶሪውን እየነገርኳችሁ ነው እዚሁ ራሷን እያለፋ መታቻለ ናይን ዋን ቱ ኢስት ዌስት ቤት ታኮማ ፓርክ ሜሪላንድ እዚሁ ላይ ብያለንም ስታልፉም፣ መጠየቅ ሰዎች በተለይ ኢነርጂ የሰጣችኋት እየደወላችሁ፣ እናታችን ናት፣ አይዞች ያላችኋትን እጅግ በጣም ማታ ብላለች። እኔም ታውቃላችሁ፣ ነገር ማላቅም አውቃታለሁ። እዚህ ማለት እዚሁ በርታምናን ብለን ምግብን በነፃ በልቻ ያሉ ዜል ነው ዜል ነው። እስር ያላችሁ ሰዎች ዜል እየጠየቃችሁ ያላችሁ ዜል ነው። አሁን የመቶ ብርና የሀምሳ ብር ቻሌንጅ ጀምረናል። አንዴ የምትችሉትን ሀምሳ ብር ከሆነ የሀምሳ ብሩ መቶ ብር ከሆነ መቶ ብር። በነገራችን ላይ የሰው ፊት ለዛውም የስራ ሰው ለሆነ ሰው የሰው ፊት በጣም አስፈሪ ነገር ነው። እየሰራ ደሞዝ እየከፈለ ሌላን ሰው ሲያግዝ ለነበረ ሰው ከባድ ነው። ስለዚህ ብዙ አናስቁም ቶሎ ቶሎ እያላችሁ ላኩ። እስክንድር ሺህ በሺህ ስንት ላከ? እ ሺህ በሺህ ሦስት ሰው ላይ ደርሰናል። ቶሎ ቶሎ ላኩ። ሀምሳ ብር እና የመቶ ብር ቻሌንጅ አለ። አቅማችሁ የፈቀደውን ፈጣሪ በባረካችሁ መጠን የምትችሉትን ስጡ። ስቶር አዙረናት። ስቶር ሌላ ቦታ አግኝታ ከዛ በኋላ ደግሞ መልሼ እኔ ቃሌ ነው፣ ሄጄ ስቶሯዋን ራሴ ማስተዋወቅላት። ከዛ ደግሞ አንድ ቀን ቻልኝ በአዲሱ ስቶሯ ዋ ብላ ደግሞ ስራዋን መተና አንድ ቀን ቅዳሜ ምናምን በደንብ ቻሌንጅ። ምንም እንዳታስብ፣ እየላካችሁ እየላካችሁ አረኪው ወስድ